ሰላም ናችሁ። ዛሬ ደግሞ ለየት ባለ ቪዲዮን የመጣ ነው። የፊትነስ ካንቴንት ሳይሆን ስላይምሮ ጤና ልናወራ ነው። ብዙ ጊዜ ስለ ባዲ ሄልድ፣ ባዲ ሄልድ፣ ባዲ ሄልድ ነው የምናወራውና አንዳንዴ ደግሞ ስለ አይምሮ ጤና መወራት አለበት ብዬ ነው። ብሬን ሄልድ በጣም ወሳኝ ነው። ብዙ መጽሐፎች ተጽፈዋል፣ ሪሰርቾች አሉ። እነሱን ለማየት ሞክሬያለው። ያው ባሪና ማይንዳችን አብሮ ስለሚሰራ የብሬን ሄልትም ወሳኝ ነው። ያው ኤክስፐርት ሆኜ ሳይሆን ካነበብኳቸው ከሰማዋቸው ፓድካስቶች፣ አንዳንድ ነገር ላጋራችሁ ነው የመጣሁት። ስላይምሮ ጤና ነው የምናወራው። ያው ፓድካስቲ ላይም ብዙ ስላይምሮ ጤና ቴራፒስት፣ ሳይኮሎጂስት ጋብዥ፣ ብዙ ነገር አውርተዋል። ከእነሱ የተማርኩትንም ፓድካስት ላይ የሰማሁትንም ያነበብኩትንም ሼር ላረጋችሁ ላረጋችሁን የመጣሁት ምክንያቱም ስለ ባዲ ብቻ ማውራት ጥቅም የለውም ብዬ ነው፣ ስለ ማይንድም ስለ ብሬንም መወራት አለበት። ብሬን ሄልት በጣም ወሳኝ ስለሆነ ማለት ነው። አንድ አስር ነገሮች ነው የምናወራው ስለ ብሬን ሄልት፣ የአይምሮ ጤና። መጀመሪያ ብሬን ሄልት ምንድን ነው? ጤናማ አይምሮ አንድ ሰው ሲኖረው ምንድን ነው የሚሆነው የሚለውን ነገር እናውራ። የመጀመሪያው ጥርት ያለ ሀሳብ ነው የሚኖረው። ቲንክ ክሊርሊ ነው የሚለው። ጥድት ያለ ሀሳብ ይኖረዋል ማለት ነው። ሁለተኛ ደግሞ ኢሞሽኑን ሬግሌት ማድረግ ይችላል። ጤናማ አይምሮ ያለው ሰው ፎከስ ማድረግ ይችላል። ዲሲዥን ላይም ጎበዝ ነው። የሆነ አዲስ ኢንፎርሜሽን መማር ይችላል። ያንን የተማረውንም ኢንፎርሜሽን ሪቴን ማድረግ ይችላል። አይምሮ ማለት ነው መያዝ ይችላል። ቶሎቶሎ አይረሳም ማለት ነው። ክሬቲቭ ነው፣ ፈጠራ ላይ ጎበዝ ነው። ኤነርጃይዝድ ነው፣ አይደክመውም ዝም ብሎ ሻርፕ ነው። እነዚህ እነዚህ ነገሮች የብሬን ሄልት ናቸው ማለት ነው። የአእምሮ ጤናን የሚያሳዩ ነገሮች ናቸው። አንደኛው ይሄ ነው። ሁለተኛው ደግሞ ምንድን ነው? ለምንድን ነው የአእምሮ ጤና ቦታ መሰጠት ያለበት የሚለው ነገር ወሳኝ ነው። ዋይ ብሬን ሄልት ማተርስ የሚለው ማለት ነው። አእምሯችን ብዙ ነገር ነው የሚቆጣጠረው፣ ባዲያችን ላይ ማለት ነው፣ ሰውነታችን ላይ ብዙ ነገር ይቆጣጠራል። ከነርቨስ ሲስተም ጀምሮ ኢሚዩን ሲስተማችንን ሆርሞናችንን ሬጉሌት የሚያደርገው አይምሯችን ነው። ስለዚህ አይምሯችንን ሳንጠብቅ ባዲያችንን ብቻ ልንጠብቅ ከሞከርን አብሮ አይሄድም ማለት ነው። አብሮ ስለመሄድ ነው ስለ ፊትነስ ብዙ ስለማውራት ስለ አይምሮ ማውራት አለብኝ ብዬ ነው ይህን ቪዲዮም እየሰራሁላችሁ ያለሁት። ብሬን ኤንቪ ነው የሚሉት በጣም ዊ ጋታ ኬር አባውት አወር ብሬን ዝም ብለን ልንተው አይገባም፣ ምክንያቱም እንደ ሰውነታችን ስለማናየው ማለት ነው። በውርጭ ሲመጣ እናያለን፣ ቆዳችን ሲሸበሸብ እናያለን፣ የሆነ ቁስል ሲኖርብን እናያለን። ግን ብሬናችንን ስለማናየው ብዙ ጊዜ ችላ እንለዋለን። እና ብሬን ኤንቪ ያስፈልጋል ነው፣ በጣም ወሳኝ ነው። ስለማናየው ማለት ነው። ያው ፍሮይድን የምታውቁት ከሆነ ፍሮይድ ምን ብሏል? ለፒነስ ኤንቪ ኤቨሪ ፕሮብለም ብሏል ልክ ግን አይደለም። አይ ቲንክ ብሬን ኤንቪ ነው የብዙ ችግሮች መንስኤ። የሆነ ፖድካስት ላይ የሰማሁት በትክክልነቱን ነው። እና ብሬን ኤንቪ አስፈልጋል፣ ስለ አይምሮአችን በደንብ መጨነቅ። አምሮ ጤና እንዴት ነው፣ ልክ እንደ ሰውነታችን ማሰብ አለብን ማለት ነው። ሁለተኛው ይሄ ነው። ሶስተኛው ምንድን ነው የአይምሮ ጤና ገዳዮች ምንድናቸው? ብሬን ሄልዝ ኪለርስ የሚባሉት ማለት ነው። አይምሮን ጤና የሚያዛቡ ነገሮች ምንድን ናቸው? እነሱ መታወቅ አለበት። ችግሩ መታወቅ አለበት መጀመሪያ ሶልቭ ለማድረግ ማለት ነው። ክሮኒክ ስትረስ፣ በጣም መጨናነቅ፣ ስትረስ መሆን በጣም መጥፎ ነው ለአይምሮችን፣ በጣም ጉዳት ያመጣል። ጥናቶች እንደሚሉት ካነበብኩት፣ በመቅስፈት ህይወታችን ላይ የሚመጣ ላይፍ ስታይል በጣም መጥፎ ነው። ሰደንታሪ ላይፍ ስታይል ነው የሚሉት። በጣም ሹገር መመገብ ፕሮሰስድ ፉድ መገብ ያመጣል። ብሬን ሄልዳችን ላይ በጣም ነው አፌክት የሚያደርገው። ስክሪን ታይም በጣም መጠቀም፣ ሶሻል ሶል ሚዲያ ስክሪን ታይም ሪሰርቾች አሉ። በቂ እንቅልፍ አለመተኛት፣ እነዚህ እነዚህ ነገሮች በጣም አፌክት ያደርጉታል፣ የአይምሮ ጤናችንን ማለት ነው። ይህንን ካወቅን አራተኛው ምንድን ነው የሚሆነው? እንዴት ነው ብሬናችንን ፕሮቴክት የምናደርገው ከመጥፎ ነገር የሚል ነው። ያው የዚህ ተቃራኒ ነው የሦስተኛው የሚሆነው ማለት ነው። ፕሮቴክት እንዴት ነው የምናደርገው? የመጀመሪያው ያው እረፍት ነው። እረፍት ሬስት በጣም ወሳኝ ነው። አመጋገባችን መስተካከል አለበት። አእምሮአችን ስቲሙሌት የሚያደርገው ነገር ማድረግ አለብን። ኢሞሽናል ወይም ዌልቢንግ በጣም ወሳኝ ነው። ቅድም እንዳወራ ነው ስትረስ ምናምናምናምን አቮይድ ማድረግ፣ እንቅስቃሴ ሙቭመንት። ከሁሉም በላይ ደግሞ ያው ሆፕ ወሳኝ ነው። ቅድም እንዳልነው ብሬን ኤንቪ የሚባለው ነገር በጣም ወሳኝ ነው። ያው ድራግ የታወቀ ነው። አልኮል በጣም ክንስ ማድረግ መጥፎ ነው። ቅድም ያልናቸው ነገሮች ማለት ነው። ስለዚህ ለነዚህ ለነዚህ ለምሳሌ ማልቲፕል ቫይታሚንስ ያስፈልጉናል ፌሽ ኦይል በቂ ቫይደመን ዲ ማግኘት፣ ፕሮባዮቲኮች መመገብ፣ ጊንካው የሚሉት አለ። ጊንካው በጣም ወሳኝ ነው፣ ብለድ ፍሎ ወደ ብሬን በጣም ስለሚያፋጥን። ዋናው ምንድን ነው፣ ከሰማሁት ብዙ ፖድካስቶች ላይ የብሬን ሄልት በጣም ወሳኙ ነገር ምንድን ነው? በአመጋገባችን ላይ ሆነ በእንቅስቃሴም ብሬን ወደ ብሬናችን የሚሄደውን ብለድ ፍሎ ማብዛት ነው። ያ በጣም ጥቅም አለው። ማብዛት ሳይሆን ያ በቂ በቂ ማግኘት አለበት፣ ብሬን ፍሎው። አሁንም ምክር እየሰጠው አይደለም። ስለ ባዲ ስለ ባዲ ሄልዝ ስለ ማውራ፣ ስለ ፍነስ ስለ ማውራ፣ ስለ አይምሮ መወራት አለበት ብዬ ነው ከማቀው ነው። ውስተኛው ኒውትሪሽን አመጋገባችን ትልቅ ቦታ አለው ለአይምሮ ጤና ለብሬን ሄልዝ። ሄልዲ ፋቶች መብላት አለብን እንደ አቮካዶ እንደ ፌሽ ኦይል ኦሜጋ ትሪ ሳልመንስ ዋልነስ ፍላክሲዶች በጣም ወሳኝ ናቸው። ውሃ በደንብ በመጠጣት አለበት። አልኮሆል እና ሹጋር ደግሞ መመጠን አለብን። እነዚህ ነገሮች በጣም ወሳኝ ናቸው አመጋገባችን ላይ። ስድስተኛው ያው ከዚህ በፊት ብዙ ጊዜ አውርቼዋለሁ፣ ኤክሰርሳይስ ነው። ኤክሰርሳይስ ስናደርግ በቂ ደም ወደ ብሬናችን ይሄዳል። ያ ደግሞ ጥሩ ነው ለሄልት ብሬናችን ላይምሮ ጤናችን ማለት ነው። ስለዚህ ኤክሰርሳይስ ነው እዚህ ጋር ወሳኙ። ፕሮሞት ያደርጋል ኤክሰርሳይስ ስናደርግ ፕሮሞት ኒውሮጀነሲስ ነው የሚባለው ሙዳችንን ያስተካክለዋል። እነዚህ እነዚህ ነገሮች በጣም ወሳኝ ናቸው። ኤክሰርሳይስ ስናርግ ስለ ሄፐካምፐስ ሌላ ቪዲዮ ላይ አውርቻለሁ። ሄፐካምፐሳችንን ስለሚያስተካክለው ኤክሰርሳይስ ማድረግ ጥቅም አለው። ሰባተኛ እንቅልፍ ነው ፖሪስሊፕ በጣም ለአይምሮችን ይጎደዋል ሲደጋገም ሲደጋገም፣ በቂ እንቅልፍ ካላገኘን ላይምሮ ጤናችን ጥሩ አይደለም። ያ ደግሞ ባዲያችንም ላይ አፌክት ያደርገዋል። ማይንዳችን ላይ አፌክት የሚያደርገው ነገር ባዲያችንን አፌክት ስለሚያደርገው ነው። ስለ ማይንድ ሄልት እያወራ ያለሁት። ስለዚህ በቂ እንቅልፍ መተኛት አለብን። ከሰባት እስከ ዘጠኝ እስከ ስምንትም የሚሉ አሉ። ስለ እንቅልፍ ሙሉ ቪዲዮ እሰራላችኋለሁ። ስሊፕ ስማርተር እና ዋይ ዊ ስሊፕ የሚል መጽሐፍ አንብቤ ያለው ሙሉ የማቲው ዋከር መጽሐፍ የስሊፕ ሳይንቲስት ነው። ሙሉን እስቲ ከዛ ላይ የወሰድኩት ኢንፎርሜሽን ደግሞ እናወራለን ማለት ነው። ስምንተኛው በጣም ወሳኝ ነገር ለአይምሮ ጤና ቻሌንጅ ማድረግ አለብን። አይምሮችንን ቻሌንጅ፣ ልክ እንደ ሰውነታችንን ቻሌንጅ እንደምናደርገው አይምሮችንም ቻሌንጅ መደረግ አለበት። ኒሮፕላስቲስ የሚባል ነገር አለ የአይምሯችን አቢሊቲ ቱ አዳፕት ኤንድ ግሮው ነው የሚባሉ ነገሮችን አዳፕት የሚያደርግ ችሎታና የማደግ ችሎታው ነው ኒውሮፕላስቲሲቲ። ያንን ደግሞ ለማድረግ ማሰራት አለብን አይምሯችንን። ለምሳሌ ፓዝሎች ሊሆን ይችላሉ፣ ሶፍ ማድረግ ቼዝ መጫወት ሊሆን ይችላል። አዲስ አዳዲስ ክህሎቶች ስኪሎችን መማር መሞከር ጊታር መጫወት ሊሆን ይችላል አዲስ ነገር ህይወታችን ላይ አዲስ በቃ ነገር ማድረግ ወሳኝ ነው ለአይምሯችን። ስትራቴጂ ጌም መጨወት ጥሩ ነው ይላሉ። እዚህ ጋር እንኳን እኔ ሞክሬ አላቅም አላቅም ቻሌንጂን ነገር ማንበብ የሚቀለንን ነገር ሳይሆን ቻለንጂንግ ነገር ማንበብ በጣም ጥቅም አለው ለአይምሯችን። ይህንን አይቼዋለሁ ልድልይ ስሜት ሁላለሁ። ቻለንጅ የሚያደርጋችሁ ነገር ስታነቡ ብሬናችሁ ስትሬች አይነት ስሜት ነው የሚሰማውና ያ በጣም ጥቅም አለው ለብሬን ሄልዝ። ብሬን ሄልዝ እያወራ ያለሁት አሁንም ለምንድን ነው? ከባዳችን ጋር ስለሚገናኝ ነው። ብሬንና ባዳችን አብረው ነው የሚሰሩት ይናበባሉ። ስለዚህ ባዳችንን ብቻ ማሰራት ጥቅም የለውም። ዘጠነኛው ኢሞሽናል ዌልቢንግ ነው። ክሮኒክ ስትሬስ አያስፈልግም። የብራን ሰል ይገላል። ሄፐ ካምፐስ ዘጠነኛው ላይንን ኢሞሽናል ዌል ቢንግ ላይ ነው ያለ ነው። ኢሞሽናል ዌል ቢንግ በጣም ወሳኝ ነው። ዘጠነኛው ኢሞሽናል ዌል ቢንግ ማለት ምንድን ነው? በጣም መጨናነቅ አይምሮ ጤናችንን ይጎዳዋል። እንደውም የብራን ሰል ይገላል ሁላ ነው የሚሉት በጣም ስንጨናነቅ ሽሪንክ ያደርጋል። ሂፖካምፓስ የሚባለው የብሬናችን ፓርት የሜሞሪ ሴንተር ነው። ከዚህ በፊት ስለ ዌይት ሊፍቲንግ ሳውራ ስለ ሂፖካምፓስ አውርቻለሁ። ብዙ ቦታ ኔቸር ላይ ማሳለፍ ለኢሞሽናል ዌልቢንጋችን በጣም ወሳኝ ነው። የሰው ልጅ ከኔቸር ጋር ሲያሳልፍ ብዙ ጥቅም አለው። ከምንወደው ሰው ጋር ጊዜ ማሳለፍ ትልቅ ትልቅ ትልቅ ትልቅ ቦታ አለው። ለአይምሮ ጤናችን ፕራክቲስ ማድረግ አለብን ማይንድፉልነስ ሜዲቴሽን ሜዲቴት እንደማድረግ ብዙ ሰው ያውቃል። በጣም ጠቅሞኛል ለአይምሮ ጤናዬ። አይምሮ ጤና ከሌለ ባዳችንም ፋንክሽን ላይ አረጋችልም አብሮ ስለሚሰሩ። ስለ አይምሮ ምን ታውቃል የምታወራው ምናምን ልትሆኝ እንችላላችሁ። ለዛ ነው ይህን ሳብጀክት ያነሳሁት፣ ብዙም ስለማይወራ ማለት ነው። ስለማናየው አይወራም። አስረኛው በጣም ወሳኙ ፕሮቴክት ማድረግ አለብን፣ መከላከል አለብን፣ ዳሜጅ እንዳይው ማለት ነው ፊዚክሊ ሄልሜት መጠቀም ሊሆን ይችላል። ይሄ ቀላል ሊመስላችሁ ይችላል፣ ግን በደንብ ፕሮቴክት መደረግ አለበት። የሚጎዱትን ነገር አቮይድ ማድረግ አለብን። በጣም መጠጣት፣ ማጨስ፣ እንቅልፍ አለመተኛት ምናምን የሚባሉትን ነገሮች ማለት ነው። እነዚህ ሀቢቶችን ማስወገድ አለብን። ሶሻሊ ደግሞ ከኔክት በደንብ ማድረግ አለብን። አይምሮአችን ህይወታችን ሙሉ ከኛ ጋር ነው፣ ስለዚህ ኢንቨስት ማድረግ አለብን መንከባከብ አለብን። ሰውነታችንን ብቻ አይደለም አይምሯችንም እንክብካቤ ይፈልጋል ለማለት ነው ይህን ቪዲዮ የሰራሁት። እስከዚህ እስካሁን ካያችሁት በጣም ቴንክ ዩ። ወነ ዋነ ፊትነስ ስለ ዌልቢንግ ና ስለ ፊትነስ የምናወራበት ቻናል ነው። ፕሌይሊስት አለ አንድ በፖድካስት ላይ የፊትነስ የዌልቢንግ የቭሎግ አለ የትራቭል ቭሎጎች አሉ የቡክ አለ የሙቪ አለ የፖድካስት አለ። በቃ የምንወዳቸውን ታፒኮች ነው እዚህ ቻናል ላይ የምናነሳው። ቴንክ ዩ ስላያችሁ ሰብስክራይብ ማድረግ አትርሱ። ፒስ